ዘፍጥረት መጽሐፍ ምዕራፍ 18 ሳራ ለመጀመሪያ ጊዜ የእግዚአብሔርን ድምፅ በራሷ ጆሮ የሰማችበት ቦታ ነበር። ከዛን ቀደም ድምፆች የሚተላለፉት ወደ ሳራ በአብርሃም አማካኝነት ነበር። አብርሃም ነበር እግዚአብሔርን የሚሰማው ከእግዚአብሔር ጋር የሚነጋገረው። እዛ ቦታ ላይ ግን በእንግድነት አብርሃም ወደ ቤቱ ያስ ካስገባቸው በኋላ ሚስት ሳራ የዛሬ ዓመት ልጅን ትጸንሳለች ሲባል ሳራ ለመጀመሪያ ጊዜ ሰማያዊውን ድምፅ የእግዚአብሔርን ድምፅ አደመጠች እና በሰማችውም ድምፅ አማካኝነት ሳቀች ይላል። የእግዚአብሔርን መልአክ ስለምን ሳቅሽ አላት። ሳራም አልሳኩም አለች። ሳራ ልጅ የዛሬ ዓመት ትወልዳለች ሲባል የሳቀችው በፕሮሚሱ ሳይሆን በፕሮሰሱ ነው ወይንም በተስፋው ቃሉ ሳይሆን በሂደቱ ነው። በተስፋው ቃሉ አልነበረም ሳቋ የነበረው፣ በሂደቱ ወይም በፕሮሚሱ አልነበረም ሳቋ የነበረው በፕሮሰሱ ነው። ቀጥላ ምን አለች? በውኑ እኔ አርጅች ያለው ፍትወት ሲሆንልኛል ወይ? ባለቤቴም አብርሃም እንዲሁ እድሜው ሄደዋል፣ ደክሟል አለች። ምን እያለች ነው? ልጁ ለመውለድ የሚሆነው የፕሮሰሱ ሂደቱ ኦረዲ ፌል አድርጓል። ጊዜ አልፏል፣ ዘመን ሄደዋል። ልጅ ለማምጣት የሚቻልበት ፕሮሰስ ፌድ አፕ አድርጓል። ስለዚህ እንዴት የተስፋው ቃል ሊፈጸም ይችላል የሚል ነበረ የሳራ ሳቅ። ወዳጆቼ፣ እግዚአብሔር ሲናገር ከራሱ ተናገረ። ለአብርሃም ቤት የተስፋውንም ቃል እንደገናም ሂደቱንም በተአምራት እጁ ሊለውጥ ሊሰራ በታመነ ክንዱ ሊያደርግ ተናገራቸው እንጂ የተስፋውን ቃል ለመፈጸም ከሰዎች ወይም ከፍጥረት እገዛን የሚፈልግ አምላክ ሆኖ አልነበረም። አንዳንድ ጊዜ የተስፋውን ቃል እና እናምንና ፕሮሰሱ ግን እንዴት ያስብለናል። ልክ እንደ ሳራ ምናልባትም ያስቀናል፣ ያስገርመናል፣ ወይም ደግሞ እንደ አብርሃም እረተው ስለ አዲስ ልጅ ከምትናገር የተወለደ ልጅ አለን፣ ለእስማኤል እሱን ባርከው ሊያስብለን ሁሉ ይችላል። ወዳጆቼ ፕሮሰስ ከባድ ነው። ፕሮሰስ አስጨናቂ ነው። ፕሮሰስ ተስፋ አስቆራጭ ነው። ለዚህ ነው በምሳሌ መጽሐፍ ሲናገር የምትዘገይ ተስፋ እሷ ልብን ታሳዝናለች ይላል። ተስፋዋ የጸና የታመነ ሆኖ ፕሮሰሷ ግን አድካሚ ሲሆን ልብ ታዝላለች፣ ታደክማለች። ባዶነት እንዲሰማን ታደርጋለች። አቅም ታሳጣናለች። ነገር ግን እነ ሳራ ቤት የገባው የእግዚአብሔር ክንድ በዚህ የሳራ ሳቅ ውስጥ የራሱን ስያሜ አውጥቶን የወጣው አዎ ሳራ የሳቀችው በፕሮሚሱ ሳይሆን በፕሮሰሱ ነበር። እኛ ዛሬ ምን ይሆን እያሳቀን ያለው? ምን ይሆን ተስፋ እያስቆረጠን ያለው? በዚህ ቃል እንድንጽናና፣ በዚህ ቃል እምነታችንን እንድናነሳ ፈልጋለሁ። ምን ያህል ፕሮሚሱ የታመኑ ሆኖ ፕሮሰሱ ደግሞ አድክሞን ያለንበት ሁኔታ ውስጥ ብንሆን የእግዚአብሔር ድንገት ዛሬም ለኔና ለእናንተ ይሆናል። ካሳ ቀን የእግዚአብሔር እንደገና ጉብኝት ውስጥ ስም ያለው ነገር ይወጣልናል። እግዚአብሔር ፕሮሚሱንም ፕሮሰሱንም በተአምራቱ ይፈጽመዋል። እወዳችኋለሁ። ተባረኩልኝ።